ሙሉ የመካ ህዝብ ለሳቸው አቀባበል ወደ ውጭ ወጣ። ረሱላችን ሰለላሁ ላሁ ዐለይሂ ወሰለምም ከነሱ ጋር ነበሩ። ነገር ግን መንገዳቸው ላይ አንድ ድንጋይ ላይ ቁጭ ያለው ትንሽ ረፍት ለማድረግ ብለው የመካ ሰዎችም ጥለዋቸው ሄዱ። የተከበሩ ዐብዱልሙጠሊብ መካ ውስጥ እንደገቡ ገቡ አስቀድሞ የጠየቁት ይህን ጥያቄ ነው። የእኔ ልጄ ልጅ ይታል? ሁሉም እርስ በርሱ መተያየት ጀመረ። ከዛም አንደኛው እንዲህ አለ፣ መንገድ ላይ ትንሽ ረፍት ላርግ ብሎ ቁጭ ብሏል፣ እኛም ወደፊት መጣን አለ የተከበሩ ዐብዱልሙጠሊብን ፈገግ እያሉ በዚህ ልጅ የተነሳ ኮ ነው መላው ዓለም በረካ የሚያገኘው አሉ። የእሱ ሁሉም ነገሩ ጥበብ አለው አሉና ለየመኑ አስተዳዳሪም ዱዓ አደረጉለት። እናም እነዛን ሦስት ስጦታዎች ግመል፣ ፈረስና ህያ ለረሱላችን ሰለላሁ ላሁ ሌ ወሰለም እስከ ነበሩበት ሰዓት ድረስ አብረኋቸው ኖሩ። ይሄ ሁሉ የሆነው በሰባት ዓመታቸው ነበር። ከአንድ አመት በኋላም ረሱላችን ሰለላሁ ዐለይሂ ወሰለም የስምንት አመት ልጅ ሳሉ ይህን ጊዜ መካ ውስጥ ትልቅ ችግር ተፈጠረ። እህል የሚባል ነገር ጠፋ፣ ድርቅም መጣ። የሐሽም ዐለይሂ ሰላም የልጅ ልጅ የነበረችው የረሱላችን ሰለላሁ ዐለይሂ ወሰለም ዘመድ አንድ ቀን ማታ ሷ እህል ማየች የአብዱላህ ንየቲም ልጅ ዱዓ ድርግልኝ ብለሽ እስካላልሽው ድረስ የመካ ሰዎች ችግር አይፈታም ተባለች። ለበኑ ሐሽም ጎሳዎች የአዲስ ነገር አልነበረም። በሚቀጥለውም ቀን የህልም መካ ውስጥ ተወራ። ከዛም ሁሉም ሕዝብ ረሱላችንን ሰለላሁ ዓለይሂ ወሰለም ፊት ለፊት አድርገው ከመካ ወደ ውጭ ወጡ። የአላህ መልእክተኛም ዱዓ አደረጉ። አላሁ ተዓላም ዝናቡን አዘነበ። ነገር ግን አቡጃህልና ጓደኞቻቸው መጀመሪያም ሒስድና ውስጥ ስለነበሩ ሁልጊዜ ክብርና ሞገስ ለምንድነው ነው በነሱ ቤተሰብ ብቻ ይላሉ። ቅናታቸውም እየበዛ መጣ። በዛው ዓመት የረሱላችን ሰለላሁ ዐለይሂ ወሰለም ዕድሜ ስምንት ዓመት ከስድስት ወር በነበረበት ጊዜ አንድ ሌላ ሐዘን ገጠማቸው። የተከበሩ አብዱልሙጠሊብም ከየመን ከመጡ አንድ ዓመት ሆኗቸው ነበረ። እናም ተመልሰው ወደ የመንም መሄድ ፈልገው ነበር። ነገር ግን አላሁ ተዓላም የተስማማበት ከየመን ይዘው የመጡትን ሚስጥር ይዘው እንዲሞቱ ነበር የፈለገው። እናም እሳቸውም አረፉ። ጀናዛቸውም ላይ ከፈና አድርገው ከአባ ፊት ለፊት አስተኟቸው። ሁሉም ሰዎች ለመጨረሻ ጊዜ የተከበሩ አብዱል ሙጠሊብን ለማየት መጥተው ነበር። አሁን ከተከበሩ አብዱል ሙጠሊብን በኋላ የልጅ ልጃቸውን ማን ነው የሚንከባከበው ነበር ጥያቄው። ከዛም የሁሉም ሰው አይን በአንድ ሰው ላይ አረፈ። የተከበረ አቡ ጣሊብ ሆኖ የመካም አስተዳዳሪ ሆነው ተሾሙ። ከዚህም በላይ ደግሞ በጣም ትልቁ ደስታቸው ረሱላችን ሰለላሁ አለይሂ ወሰለም እሳቸው ቤት ነበር የሚያድጉት። የሆነ ጊዜም አቡ ጣሊብ አብዱልሙጠሊብ በሕይወት በነበሩ ሰዓት አንድ ኑዛዜን አናዘዋቸዋል። ከሁሉም በፊት በአላህ ማልና ቃል ግባ፣ የልጅ ልጄ ላይ አንድ ችግር የሚደርስበት ከሆነ ገንዘብህን፣ ሕይወትህን፣ ክብርህን እንዲሁም ልጆችህን መስዋዕት እንደምታደርግ የተከበሩ አቡ ጣሊብ ወደ አላህ በጣም የተቃረቡና ኢማን ያላቸው ስለነበሩ እሳቸው በአላህ ምለው ይህንን ኑዛዜ ተቀብለው ነበር። ሁለተኛው ኑዛዜ ደግሞ ልጄ፣ በእርግጥ አንተ የልጅ ልጄ ነው በደንብ መጠበቅ ያለብህ ግን ከዛም በላይ ይሁዳዎችን መጠንቀቅ አለብህ። እንዲሁም የቁረይሽ ሐሲዶችንም ተጠንቀቃቸው። የተከበሩ አቡ ጣሊብም በሙሉ ታማኝነት ለእኔ ይሄ ልጅ ማለት ከሕይወቴም ከልጆቼም በላይ እጠብቀዋለሁ አሉ። ከዛም በኋላ ነበር የተከበሩ አብዱል ሙጠሊብ ረሱላችንን ሰለላሁ ዐለይሂ ወሰለም ለተከበሩ አቡ ጣሊብ ያስረከቡ የነበረው። ከዛም ጮክ ባለ ድምፅ እናንተ የቁሬሽ ህዝቦች፣ ወይ እናንተ እኔ ላይ ሀቅ አላችሁን? ብለው ጠየቁ። ሁሉም በአንድ አፍ በእርሶ የተነሳ እኛ ተከበርን፣ በእርሶም የተነሳ መላው አረብኛን ያከብረናል በህይወታችንም በንብረታችን እርሶ መብት አሎት ሲባሉ፣ ከዛም የተከበሩ አብዱል ሙጠሊብ እንግዲያውስ በዛ ሐቅ ይሁንባችሁ የኔን የልጄ ልጅ እንድትረዱት፣ እናም ሁሉንም ትዕዛዙን አክብሩለት። ሁሉም ቁሬሾች ቃል ገቡ፣ ቃላችንንም እንወጣለን አሏቸው። ከዛም በኋላ የተከበሩ አብዱል ሙጠሊብ በአራቱ አቅጣጫ ሲመለከቱ ምንድን ነው ብለው ሲጠይቋቸው ሴት ልጆቼ በዙሪያ ቢሆኑ ደስ ይለኛል አሉ። ዙሪያን ከቦውኝ እነሱ በዛው ሩህ ብትወጣ ደስ ይለኛል አሉ። ቁረይሾችና ሌሎችን ዘወር አድርገው ሴት ልጆቻቸውን ጠሩላቸው። ረሱላችንም ሰለላሁ ዐለይሂ ወሰለም አያታቸው ደረት ላይ ልጥፍ ብሎ ተኝተው ነበር። ከሳቸውም ታፋሰር ሆነው ነበር። የተከበሩ አብዱል ሙጠሊብ እችን ምድር የተሰናበቷል። ታሪኮች እንደሚናገሩት በተከበሩ አብዱል ሙጠሊብ ሥርዓተ ቀብር ላይ መላው የመካ ህዝብ ተገኝቶ ነበር። ረሱላችንም ሰለላሁ ዐለይሂ ወሰለም ወደ አቡ ጣሊብ ቤትም እንደሄዱ የተከበሩ አቡ ጣሊብም ወዲያውኑ ነበር መታዘዝና ማክበር የጀመሩት። ቀሪዎቹ ግን ዘግየት ብለው ነበር። ይቀጥላል።